ማህበሩን ሳይረብሹ ለራሳቸው በልሳን እንዲጸልዩ ተፈቅዷል የቤተ ክርስቲያን ሽማግሌዎችም በልሳኖች መናገርን አትከልክሉ ብለዋል ማህበሩን መበጥበጥ ግን አይቻልም ነው ጮክ ብለህ ለመናገር ሁለት ነገር ማሟላት አንደኛ ሁሉም ሰው ጮክ ብሎ እንዲናገር አይፈቀድም ሁለት ወይንም ሶስት እነዛ ደግሞ የሚናገሩት ምን ከሆኑ ነው ሚተረጉም ካለ በአማርኛ ወይ በምንሰማው ቋንቋ ሚተረጉም፣ ሌላ ተርጓሚ ወይም ራሱ ተናጋሪው መተርጎም ጸጋ ካለው እየተረጎመ ሲያቀርብልን፣ ያን ጊዜ ድምፅ አሰምቶ በልሳኖች መናገር ይቻላል። ከዛ ውጭ ግን ለራሱና ለእግዚአብሔር ይናገር ነው የሚለው። እዛው ማክቶምቶም ነው የሚሻለው። አንድ እሱ ነው። እሱም እንግዲህ ምንድነው ልሳን ከሆነ ማለት ልሳን ከሆነ ይቻላል። በተረፈ ታንግ እንድ ባብሊንግ አለ ባብሊንግ እና ታንግ ይለያያሉ ታንግስ መንፈስ ቅዱስ በሚሰጣቸው ቋንቋዎች በግዝ ቋንቋ ልሳኖች በአማርኛ ቋንቋዎች መናገር ነው ባብሊንግ ግን ህፃን ልጅ ታውቃላችሁ ቤት ውስጥ ህፃን ልጅ ያወራ የሆነ ነገር ይላል አይደለ እሱ ባብሊንግ ይባላል እና እሱ አይነቱ ለምሳሌ በለእጅ ስኖ ታንክ ልሳን አይደለም፣ ባብሊንግ ይባላል። ልክ የልጁ አይነት ንግግር ነው። ወይ ደግሞ ሁል ጊዜ አምስት ፊደል ብቻ የምታወራ ከሆነ ሁል ጊዜ አምናም፣ ከቻምናም፣ ዘንድሮም ብዙ ጊዜ እንደምለው ለቅሶ ቤትም ሰርግም ቤት ያቺን አምስት ፊደል ብቻ ከሆነ ታንግ ሳይሆን ባብሊንግ ይባላል ታንግ ሌላ ነው ታንግ ፊደላት ፊደላት ተዋቅረው ቃላት ቃላት ተዋቅረው አረፍተ ነገሮች አሉት ታንግ ወም ልሳ ቋንቋ ቃላት ስለሆነ ባብሊንግ የሚባለው ግን ያ ቅድም ያልኳችሁ ነው ልጁ እንደሚለው ቤት ውስጥ ህጻናት ልጆች እንደሚሉት ቸርች ውስጥ ማለት ነው ምን እንግ የለውም የቃላት አደራደር የለውም አይዘመርበትም። ጳውሎስ በልሳኖች እዘምራለሁ ይላል። ለመዝሙር የማይሆን ግን ሁልጊዜ የሆነች አምስት ፊደል እሷን እንድትረዝም አጃቢ ታስገባለህ። ሃሌሉያ፣ አሁንም እሷን ትላለህ፣ ሃሌሉያ፣ አሁንም እሷን ትላለህ፣ ሃሌሉያ። ስንከታተልህ እሷን ብቻ ነው የምትለው። መጨረሻ ወይ ሳ ነው ብዙ ጊዜ፣ ወይ ዳ ነው ምትሆነ እሷን ማለት ነው ጥርሻው ወይ ሳነው ወይ ዳነው ከሁለት አንድ ነው። እሱ ባብሊንግ ትባላለች። ሌላም ለላም ስማለው እሱኛው ቤስት ነው ብዬ አስባለሁ። rejoicing ሳውንድ የደስታ ድምጽ ይባላል። rejoicing sound ወይም የደስታ ድምጽ የደስታ ድምፅ በአማርኛም አይወጣም በኦሮምኛም አይወጣም በእንግሊዘኛም አይወጣም። የደስታ ድምፅ ድንገት የሚወጣ ድምጽ ስለሆነ ያ ሲረዝም ለአንዳንድ ወንድሞች ልሳን ይሆናል። ግን ልሳን የሚለውን አያሟላም። የደስታ ድምፅ ሪጆይሲንግ ሳውንድ መዝሙሩ መጽሐፍ ላይ አለ፣ ለእግዚአብሔር በደስታ ድምፅ ጩሁ የሚለው ምስራቅ አገር ላይ ሲኬድ የደስታ ድምፅ የሚገለጠው ምን ተብሎ መሰለ፣ ምስራቁ የሴም ህዝብ እልልታን የሚያቀዝብ ምስጉን ነው ይላል መዝሙር 89 ቅንፍ ቁጥር 15። እልልታን የሚያቅዝ ምስጉን ነው፣ እግዚአብሔር ሆይ እልልታን የሚያቅ በፊትም ብርሃን የሚሄድ ሕዝብ ምስጉን ነው። ብለስድ አንድ ሃፒ አር ዘ ፒፕል ሁ ኖ ዘ ጆይፉል ሳውንድ። እልልታን የሚያቅዝ አሁን እልልታ የሚለውን እንግሊዝኛው ጆይፉል ሳውንድ ወይም ሪጆይሲንግ ሳውንድ ብሎታል። ለምን መጽሐፍ ቅዱስ በተጻፈበት የምስራቅ የሴም ቋንቋ እና ባህል ላይ ተመስርቶ ስለሆነ እልልታ ይታወቃል። በምስራቁ ዓለም እልልታ በምስራቁ ዓለም የደስታ ድምፅ ነው። ሰው ደስ ሲለው ሴቱም ወንዱም አረቦችም ይላሉ እና ደስ ይላቸው ነው። ሌሉያ ሌሉያ ይህን በደንብ የያዙልን የደስታ ድምፅ አሁን። ነጮቹ ሴሜቲክ ህዝብ አይደሉም። ካልቸራቸው ውስጥ እልልሌ ፈረንጅ እልል አይችልም። ታውቃላቸው ሰምቶ ማያውቅ የት ነው ምስራቅ ዓለም ሲመጣ ይቀርጻል በካሜራ ገርሞት፣ ምላሳቸው እንዴት እንደዚህ ያለ ብሎ አስጠግቶ የሚቀርጸው አፋቸው ጋር ነው ራሱ። እንዴት እልል ሊሉ ቻሉ? አረቦቹ ደግሞ እንደዚህ እየመጡ ምናምን ነው በጣም ተደንቀው ነው የሚሉት። ስለዚህ ምዕራባውያኑ ይሄን የመጽሐፍ ቅዱስ ክፍል ወደ ሀገራቸው ሲቀይሩት እልል በሉ ወይም እልልታ ቢል አይገባውም ሰው ባህላቸው ውስጥ ያው ከዛ ምንድን ነው ይሄ እልልልልልል የምትሉት አሉ ሲተረጉሙ። የደስታ ድምፅ ነው ደስ ሲለን እልልልልል፣ ነው እንዴ እኛ እኮ እልል በሉ ሲል ምን ማለት ነው እልል? የምን ድምጽ ነው? የደስታ። ኦኬ። በእንግሊዘኛው ሲቀይሩ ምናሉ? በደስታ ድምፅ ጩሁ። ለፈረንጆቹ ምን ተባለ? በደስታ ድምጽ ጩሁ። አሁን እንግዲህ ፈረንጅ ምን ሊጀምር፣ አቤት የደስታ ድምጽ ሪጆይሲንግ ሳውንድ፣ ምንድን ነው እንግሊዘኛም አይደለም አማርኛም አይደለም። የሆነ ነገር ታች ሲያደርግ የምታወጣው የሚፈነቅል፣ ማናቸውም ፊደል ሊሆን ይችላል፣ ድምጸት ሊሆን ይችላል፣ ጮኸት ሊሆን ይችላል። እሱን ሪጆይሲንግ ሳውንድ ሲሆን አንዳንዶች ወንድሞች ልሳን ይሉታል። ይመጣል መንገድ ላይ የሚሄድክ ይመጣል። ኢስታንግ ይሄ ሬጆይሲንግ ሳውንድ ከውስጥ ሲፈነቅል የሆነ ነገር ታች ሲያደርግ የምታወጣው ድምፅ ነው። ካልተጠነቀቅ ይሄ ድምፅ ሌላ ሃይማኖት ውስጥም ስላለ እንዳትመሳሰል መጠንቀቅ ነው። ልሳን ጀመሩ እንዴ? እንዳተ በማጠብቁበት ቦታ ላይ ይሄ ድምፅ ይመጣል እና ልሳን ነው። ልሳን ከስላሴ እግዚአብሔር አብ በኢየሱስ በኩል ወደ ምድር በላከው በመንፈስ ቅዱስ አማካኝነት የሚሰጥ ከጸጋ ስጦታዎች ውስጥ አንዱ ሲሆን በልሳኖች መናገር በቤተ ክርስቲያን ውስጥ ከተተረጎመ የሚያንጽ ካልተተረጎመ የማያነጽ የጸጋ ስጦታ ነው። ማለት የቋንቋ ጸባይ ነው ያለው የቋንቋ ዘይቤ ነው ያለው። ይነገርበታል፣ ይዘመርበታል፣ መልእክት ይተላለፍበታል። ተርጉሞ ለማህበሩ ይናገር ማለት በዛ ውስጥ መልእክት አለው ለጉባኤ የሚመጣ ማለት ነው። ግን ሁልጊዜ ቅድም ያልኩ ይራባዱና ማክራሳ ይራዱና ማክራባሳ ይራዱና ማክራባሳ ሃሌሉያ ሃሌሉያ ኢራዱና ማክራባሳ አሁን ይሄን አጭር ነው፣ ተመሳሳይ ነው። አረፍተ ነገር ሊሰራ መልእክት ሊያመጣና መልእክት ሆኖ ሊተረጎም አይችልም አይችልም። ስለዚህ ማህበሩን ምንም ሊያንጽ አይችልም። አንደኛ ቆሮንቶስ ምዕራፍ 14 በልሳኖች የሚናገር ሰው ማህበሩን አያንጽም። ስለዚህ በማህበር ላይ ዝም ይበል። ይህን ያለው ማን ነው? ወንድም ዳዊት አይደል ነው። አሁን ነገ ፌስቡክ ላይ እንደዛ ነው የሚባለው ልሳን የሚቃወም